ቆይ ግን ኪሩቤል ገጠር እንደሚመጣ እርግጠኛ ነሽ? አዎ ይመጣል። እንዴት እርግጠኛ ልትሆን ቻልሽ? አላውቅም ግን በቃ ይመጣል። ቆይ እሱ ወደ ማስታወሱ እንዲመለስ ሌላ መንገድ መፈለግ አይሻልም? አይ ይሄ ሀሳብ የተሻለ ነው ብዬ አስባለሁ። ደግሞ ከዛች ሴትም እራቅ እንዲል እፈልጋለሁ። እኔኮ ወደ ገጠር በመመለሳችን ካንቺ በላይ ደስተኛ ነኝ። ግን በዚህ ምክንያት ተቆራርጣችሁ እንዳቀሩ ነው ፍራቻዬ። እኔና ኪራ ተቆራርጠን የምንቀር ሰዎች አይደለንም። ምክንያቱም መካከላችን ፍቅር አለ። ለኔ ካለው ይመጣል እኔ ካላለው ደግሞ ቆራጡኝ፣ ህይወቴን መቀጠል አለብኝ። እሱስ ልክ ነሽ። ከኛ አንተን እዛ በረሀብ ነው እንጂ አቤት አጎራረሰ። እውነትም ጺሞ፣ እዚህ ደግሞ እጅ ላይ ሁለተኛ ጺሞ ምናም ምናምን ይሄ ነገር ሰራሽ እንዳለ፣ በቃ ይዚማም እኮ አሁን ሰራሽ ናል። የት ወደ ቤት ነ? እኔ ጸናት የሌለችበት ቤት አልሄድሽም። ምናክ አልሰማኝም? ጸናት የሌለችበት ቤት አልሄድሽም፣ እና ጉሰደኝ ሰዓቱን አይተከዋል እኩለ ሌሊት እኮ ነው። በዚህ ሰዓት መኪናም አላገኘ ሰብ ምናገበኝ። ከፈለክ ፕሌን፣ ከፈለክ በመርከብ ወይ ቃጤራ በሚሄዱት ሰው ምሰድኝ። በቃ ለማንኛውም ምትሄድም ከሆነ ነገ ጠዋት ይደርሳል። አረ በእናትህ ይናፍቃኛለች። በቃ ከሻል ምሰድኝ። ቆይ አሁን በምን እልክሀለሁ አላቅም። በእናትህ እየናፈቀች ደግሞ ያ ተንከሲስ አብራት ነው አየለው። ማንዴፍ ነው። አረ በእናትህ ስሙናት ጥላ ቤት

ጽናት ክፍል 146። ጽናት በክፍል 145 እንደተመለከት ነው። ሊና ኪራን እና ዊንታናን ተከትላ ሄዳ ነበረ። እንግዲህ ሬስቶራንት ቁጭ ብላ ናቲ ተመልክቶ አጋልጧታል በዚህም ሁለቱ እየተጣሉ መንገድ ላይ ወደ ቤት ተመልሰዋል በሌላ ጎኑ ደግሞ ጽናት በቃ ወደ ገጠር መሄድ አለብኝ ኪራ ማስታወስ እስኪችል ድረስ እኔ ገጠር ከሄድኩኝ ተከትሎኝ ይመጣል እያለች ነው ሰኒ ግን እባክሽ ጽናት ምናልባት እንዳሰብሽው ባይሆንስ እያለቻት ነው እሷ ግን አይ በጭራሽ ውስጤ እየነገረኝ ነው ኪራ ተከትሎኝ ይመጣል ኪራ አይቀርም እያለች ነው ሰኒ ግን በጣም ተጨንቃለች፣ ምክንያቱም ምናልባት የባሰ ቢረሳትስ፣ ተከትሏት ባሄደስ የሚለው ስጋት ይዟታል። ጽናት ግን አይ በጭራሽ ብላ ውሳኔውን ወስና ለመሄድ ተነስታለች። እንግዲህ ዛሬ ላይ ምን ይፈጠር ይሆን የሚለውን አብረን እንመልከት። ሰላም ጠና ያስጥልን። ውድና የተገበራችሁ የቻናላችን ተከታታዮች፣ በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ለቻናላችን አዲስ ሲሆናችሁ፣ ላይክ ሰብስክራይት ማድረጋችሁን እንዳትዘነጉ፣ እስከ መጨረሻው አብራችሁን ቆዩ። ፅናት ሻንጣዋን ሸክፋ ተነስታለች። ሳሎንም ስትወጣ ቲናንታና ናቲ ቁጭ ብለዋል። ሁለቱም እየተጨቃጨቁ ነበረ። በዚህ መሃልም ምን ሆናችሁ ነው ትላለች። አይ ምንም አልተፈጠረም። አንተ ተነስና ውጣ፣ ይሄ የቤተሰብ ጉዳይ ነው በማለትም እሱ ተነስቶ ይሄዳል። በዚህም ሊና ምን ሆናችሁ ነው? የት ልትሄጂ ነው? ጽ ትላታለች። ጽም እንንገራት እንዴት ትላታለች ለሰኒ። አይ ሊና ኮ ወሬ አትደብቅም፣ ደሞ አብልጧት ብታወራስ እያሉ ነው። በዚህም እንግዲህ እኔ ማወራችው ነገር አለ ትላትና ስለ ዊንታንያ ስታነሳላቸው ሁለቱም ቁጭ ይላሉ። እሷም ያለውን ነገር ብትነግራቸው እነሱ ግን ብዙም አልጣማቸውም። በዚህም ጽናት በቃ እንንገራ ትልና ወደ ገጠር ልትሄድ እንደሆነና ኪራን እንድትንከባከበው ትነግራታለች። ሊናም በቃ እሺ ብላ አዝና ተቃቅፈው ትሽሸያኛሉ። እንግዲህ ጽናትና ዴቭ መንገዳቸውን ቀጥለዋል ጽናት ውስጧ ሁለት ሆኗል ባይከተለኝስ ወይ ደግሞ ይመጣል የሚለው ሁለት ልብ ሆናለች በዚህም ዴቭ ጽናት አይዞሽ የኔ ነው እግዚአብሔር ካለ የኔ ነው መቼ ማይቀርም ብለሻል ስለዚህ በፈጣሪሽ እምነት መጣል አለብሽ አታመናች ልብሽን አይ መቅረት አይ ደግሞ ወደ ገጠር መሄድ እያላት ነው እሷም አያንቺ ከተማ ምናልባት ለአንዴና ለመጨረሻ ይሆናል ጥየሽ መወጣው እያለችም አዝና ወደ ገጠር አምርታለች ገጠርም እንግዲህ ከመድረሳቸው በፊት ለአባትየው ስልክ ደውላ ነበረ አባትየው ምን ነው ልጄ ሰላም አይደለሽም ወይ ምን ነው እንደዚህ በቅጽፈት እያሏት ነው እሷም ሰላም እንደሆነች እየነገረቻቸው ነው አባትየውም አይ ልጄ በሰላም ከሆነስ ጥሩ እንደ አክስትሽን እንኳ ምግብ ስሪላት ሳልላት እንደው እንዲሁ በቅጽፈት መጣውትኛለሽ እያሉ እየተጨነቁ ነው እሷ ምንም እንደማያስጨንቅና እየደረሰች እንደሆነ ተናግራ ስልኩን ይዘጋሉ። አባትየው በጣም ተጨንቀዋል። አይ ልጄ እኔ ነኝ ይህ ሁሉ ችግር ውስጥ የከተትኩሽ እኔ ይህን ልጅ ገጠር ሲመጣ ተንከባክቤ እንደ ወጉ ባል ቢይዘው ኖሮ ይህ ሁሉ አይፈጠርም ብለው ራሳቸውን እየወቀሱ ይገኛሉ። እንግዲህ ኪራ አሁንም እቤት ውስጥ ነው ያለው። ሊና ምግብ ስሪ ብሏት ብዙ ሰዓቶችን ፈጭታለች። እሱም በጣም ተናዷል። ሌላ ምግብ አልደረሰም ወይ እያላት ነው። እሷም ምታ የተለመደ ወሬዋን እየዘገዝገችለት ነው። እሱ ግን እባክሽ እኔ ምግብ ነው ያልኩሽ፣ አንቺ ከምታወሪ እኮ እኔ በምግብ እዚህ ጠኔ ድፍት ትልል ነው እያለች እያለ እያወራት ነው። እሷም ያለ የሌለውን እየቀባጠረች ጽናትን ለማስታወስ እየሞከረች ነው። ጽናት እንደናፈቀቻት፣ ይህኔ እኮ ጽናት ብትኖር ምሳና ቁርስ በልተን ራት ራሱ ልንበላ ትንሽ ሰዓት ይቀረናል። አቤት ቡናው አቤት በቃ እያለች ስለ ጽናት ሁሉ ነገር ስትስጅ፣ የባሰ ደግሞ ስትስቅ እያ ድንቁሽቡሽ ፊቷ ያብጠ፣ በረዶ እና ነጭ የመሰለ ጥርሷ እያለች ስለ እሱ ብዙ ነገር እየዘበራረቀች ነው። እሱም በመሀል አዎ እያለ በመተመስጦ ሄዶ ነበረ። ደግሞ እንግዲህ ወደኋላ መለስ ሲልና ሌላ ላይ ጮህባትና እሷ ደግሞ አይ እንግዲያ ብላ ጥላ ትወጣለች። በዚህ መሀል ነሆም ይመጣል። ከነሆም ጋም ሰላምታ ከተለዋወጡ በኋላ ምን ተፈጠረ ብሎ ይጠይቀዋል። እሱም እቺ ኒናናታ እያለ እያንዳበሰጨችው ይነግራታል። ከዚህ በኋላም ተውፂሟት ስትል እንዳትሰማክ እያለው አሁን እንግዲህ ታዳምጣለች አቤት እንደምትልና እንደማትል ብሎ ጢሞ ብሎ ይጠራታል። ኒናም ኪችን የሆነ አቤት ኪራዬ እየደረሰ ነው ብላ ትላለች። በዚህም ሁለቱ ይሳሳቃሉ። ከዚህ በኋላ ሊና ምግቧን ሰርታ ኪችን ሆና ግጥም አድርጋ እየበላች ነው። በዚህ መሃልም ምግቡ ሲቆይ ናሆም ወደ ኪችን ሲሄድ እሷ እየበላች ነው። ድንገትም ልትደብቅ ስትል ስታየው ናሁም ነው እንዴ አንተ ነህ እንዴ በማለት ምግቧን ትቀጥላለች። እሱም እዛ ልጁ በምግብ ጠኔል ድፍት ሊል ነው፣ አንቺ እዚህ ትውጫለሽ፣ አቤት አጎራራስ ደግሞ እንዴት ነው የምትችይበት እያለ እየፎገራት ነው። እሷ ማይ እንግዲህ ልብላበትን ጥሌ ላይ አትቆምብኝ ወይ ሂድ ወይ ብላ እያለችው ነው። እሱም ኧረ እኔ ስራ አጥቼ መቼ የሚጣፍጥ ምግብ ነው እና በላል ይሻለው እያላት ነው። እሷ ውይ እጅ የሚያስቆረጥም እኮ ነው ስላልቀመስከው ነው እያለች ነው። እሱም ሞያዋን እየነፈ እያጣጣለ እየፎገራት ነው። በያሁን ለኪራ ምግብ አምጪለት እያላት ነው። አመጣለት አለ የዋምጫው ድርግም አድርጌ እያለች እየተሳሳቁ እሱ ጥላት ወጥቷል። በነገራችን ላይ በመጀመሪያ ፅናት ደውላ ወደ ገጠር ልትሄድ እንደሆነ ስትነግረው ኪራ እናኔ ምን አገባኝ ለምን ጥርጋቲም በማለትም ያው የተለመደ ሰይጣናዊ ባህሪው ተነስቶበት መጥፎ ማላሽ ሰጥቷል ስልኩን በጆሮ ላይ ዘግቷል ከዚህም በኋላ እና አሁን ቆሞ እየጠበቀው ስለነበረ ሲመጣ ሰላምታ ተለዋወጡ በኋላ ፊቱ ጥሩ አልነበረም እና አሁን ምን ተፈጠረ ምን ሆነ ካል ብሎ ይጠይቀዋል ኪራም አይ ምንም አልሆንኩም ይለዋል እንዴ ፊት እኮ ልክ አይደለም ምንድን ይሆንከው ይለዋል እሱም አይ ባክች ፅናት ናታ ሄጃለሁ ብላ ትል መሰለ ድንገት ደውላ ሄጃለሁ በማለትም ትለኛለች ደራሽ ደራሽዋ ይዟት ይልና በማለትም ይናገራል። ና አሁንም ከት ብሎ ይስቅን ረፍ እርግማነ ሰውዬው ጨዋታ ጭቦ ጨምረሃል፣ ለካ ድራሽ ትልቅ እንደ ትልቅ ሰው መራገም ጀመርክ እያለም ይስቅበታል። ባክቶኛ አንተ ደግሞ ተናድጃ ያለ በቃ ነው ተባብለው ተያይዞ ይሄዳሉ። እንግዲህ ና ኪራ በጣም እየተናደድ ነው። በዚህ መሀልም ኪራ ና ናም ከተለያዩ በኋላ ሰኒና ሰኒ ዊንታናን አደውላ ታገኛትና፣ ያለውን ነገር ታወራታለች። ኪራ የጽናት ነው፣ ጽናትና ኪራ ይዋደዳሉ፣ ኪራ ባለትዳር ዳር ነው ብላ ትነግራታለች። ዊንታና ያልጠበቀችው ነገር ስለሆነ ምን እያወራሽ ነው? ምን እየተናገረች ነው? እያለቻት፣ አዎ ኪራ ባለትዳር ነው፣ ጽናትና ኪና ፍቅረኛሞች ናቸው፣ አሁን ስለ ረሳት ነው ብላ እያለችው ነው እንዴት ማለት እንዴት አላወቅኩም ትላታለች አሁን ማወቅ ያለብሽ ነው ማወቅ ያለብሽ ስለዚህ አሁን ስላወቅሽ ከዚህ በኋላ ከሱ ራስሽን አርቄ ሌላ ነገር ማስበሽ ከሆነ ትላታለች ብኝ ታንያም አንቺ ምን እያልሽ ነው እኔ እኮ የተከበርኩ ሴት ነኝ እንዴት አይነት ብታስቢ ነው ከማንም ካገኘውት ፍቅር የሚይዘኝ ብላ ትላታለች እሷም አይ ምናልባት ከሆነ ብዬ ነው ከዚህ በኋላ ስለሰማሽ ራስሽን ከሱ አርቄ ትላታለች እሷም ዘግይታችሁም ቢሆን ስለነገራችሁኝ አመሰግናለሁ ብዙ ጊዜ ላወራችሁ ሞክሬ ነበር እናንተ ግን ጥሩ ፊት ለኔ የላችሁም እያለቻት ነው። በቃ ከዚህ በኋላ ሰምተሻል በማለትም ነው ሚንታኒያ በይ እንግዲህ ጥላ ስራ ጥዬን የመጣሁት በማለትም ነው ጥላ ትሄዳለች። ሰኒም ቻው ብላት ትሄዳለች። ምህሩ ወደ ሰኒ ጋር ሄዳ በር እያንኳኳች ነው። እያንኳኳች ባለ ሰዓት ሰኒ ከኋላ የሰው ቤት ማንኳኳት ምን የሚሉት ነው እያለች ከኋላ ደረሰችባት። ተሳስቀውም የሆነ መነግርሽ ነገር አለ ትላታለች ሰኔ፣ ምህሩም እስኪ ነገርኛ ትላታለች። ሰኔም እንዴ በር ላይ ተቆም ሆኖ እንደሚወራው በይኔ ወደ ውስጥ እንግባ ተባብለው ወደ ውስጥ ይገቡና ያለውን ነገር ትነግራታለች። አዎ ጽኮ ደውላ በሰላም ደርሻለሁ አለችኝ ብላ ትላታለች። እሷም ለዊንታንያ ያለቻትን በሙሉ ለምህሩ እያወራች እየተሳሳቁ ነው። በዚህ መሀል ምህሩ የሆነ ነገር አምሮታል ልጄ እያለ ነው እያለቻት ነው። ስለዚህ ያ ክስትየው ምን ምን ይፈልጋል ብላት ጠይቃታለች። እሷን ፈንድሻ ብላት አሁን በፍጥነት አፈነደታለ ብላ ፈንድሻል ታፈነካላት ገብታለች። እንግዲህ ናቲና የናሆም አባት ደግሞ ተገናኝተው እያወሩ ነው። የናሆም አባት ናቲ ጠፋኩ ብር ልሰጥህ ነበር ደሞዝህን ይሉታል። ናቲም አይ የእናት አባት እኔ እኮ እንዲቀመጥልኝ ብዬ ነበረ እያሉት እያለ ነው። እሳቸውም አይ እኔ እኮ ልሰጥህ ነበረ እንደዛ ከሆነማ ይቀመጥልህ ብለው ሲሉት፣ ናቲም አይ አይ አይ አሁንማ ይሰጥ የሚባል ስለሰማህ ሃይሙሬ አምጣ አምጣ እያለኝ ነው በቃ ይስጡኝ ይላቸዋል። እሳቸውም አይ በቃ እንግዲህ እሰጥሃለሁ እንግዲህ ያው እንደዛ ከሆነ ምሳ ጋብዘኝ ይሉታል። እሱም አይ አይ አይ በቃ ደሞዝ ይቀመጥልኝ እኔ የትምህርት ቤት እየተማርኩ የማህበረሰቡ ትምህርት አይምሮ ላይ መጣ እና ቤተሰቦቼ ደግሞ እንዴት አይነት ቆጣቢ መሰለው እያሉ እየተሳሳቁ ነው። የናሆም አባት አይ ልጄ መቼም አሁን እኔ ምግብ ላለመጋበዝ ነው አይደለም፣ አይናቲ እያሉት ነው። በቃ እንግዲህ እኔ ልጋብዝ ይሉታል። እሱም ባንዳፍ ብሎ ግብዣቸውን ይቀበላል። የነሆም አባትም የት ልጋብዝ ይሉታል። እሱም በቃ እንሂዳ የተለመደችበት ተባብለው እየሄዱ ነው፣ ተባብለው አብረው ተያይዘው ሄደዋል። በሌላ ጎኑ እንግዲህ ጽናት ደግሞ ወደ ገጠር እየገባች ነው። መንገድ ላይ ቆም ብላ አሁንም ሀሳብ ገብቷታል። ዴቭም እባክሽ ጽናት፣ ለምንድነው ራስሽ የምታስጨንቂው? አንዴ ወስነሽ መተሻል። ስለዚህ በቃ እንሂድ አባዬ እንዳታስጠብቂያቸው፣ እያላት ነው። እሷም ሻንጣውን ላግዝ ትለዋለች። አይ አሁን እኮ ትልቅ ሰው ነኝ ጠንክሬ ያለሁ አድጌ ያለሁ እንደ ድሮ ልጅ አይደለሁም አላት። እሷም እንዴ እኔም እኮ አድጌ ያለሁ ትለዋለች። እሱም አይ አልጠነከርሽማ አንቺ በይ በቃ እንሂድ አባትሽን አናስጠብቀው በማለትም ተያይዘው ሄደዋል። እቤትም ደርሰው ምግብ ቀርቦላቸው እየተመገቡ ነው። አባትየው በሀሳብ ተውጠዋል። አባዬ ምን ሆነሃል? እኛን ተንተተን በላናል እያሉ ነው። እሳቸውም አይ ልጄ፣ በፍጹም ትንሽ ቆየት ብዬ በላለው እያሉ ነው። እንግዲህ ስለ ኪራ በጣም ስለተጨነቁ ያለውን ነገር እያወሩ ነው። ጽናትም በቃ በጠግብ ያለው ብላ በግብ ጥታ ተነስታለች። እንግዲህ ዴቭና አባትየው ወደ መስክ ሄደው እያወሩ ነው። አባትየውን ባክ ያኮ ባለፈው ተናገረኝ በማለትም ስለ ጽናት እየተናገራቸውን ነገሩት። እሱም ምን አይነት ባለጌ ነው? በካሳ ተለያይታችሁ ተታርቃችኋል እንዴ እያለው ነው እሳቸውም አይ በቃ ለጽናት እንዳትነግራት ትንሽ ነገር ነው፣ እንደው አመሉ ነው መናገር እያሉ እያወሩት ነው። በል እንግዲህ ወደ ቤት እንግባ ሲሉ እሱም ቆያ ትንሽ ቆይቼ ይመጣል እርሱ ግቡ ብሎ ሸኝቷቸዋል። ዴቭም ይሄ የማይረባ ሰውዬ ነገር ፈለገ አይደለም፣ ቆይ እስኪ ላናግረው ብሎ ሰውየውን ላ ያናግረው ወደ ሰውየው ሄዷል። ዊንታና ድንገት ኪራን መንገድ ላይ አግኝታ ልታወራው ብትሞክር እሱ ግን የተመነጫጨቀ ምላሽ ሰጥቷታል። እባክሽ ተይኝ፣ በቃ የራስሽን ህይወት ኑሪ፣ እኔን መከተል አቁሚ እያላት ነው። እሷም ምን እየተናገርክ ምን እየሆንክ እኔ ያለሁ እኮ ላግዝ፣ እኔ ያልኩት ሌላ ምን አልኩ እያለች ነው። በቃ አታግሽኝ፣ የራስሽን ህይወት ኑሪ፣ እኔማ የራሴን ህይወት እየኖርኩ ነው እያለች ነው። በቃ እንደዛ ከሆነ ቀጥ የራስሽ ኑሮ፣ እኔን ተይኝ በማለትም አመናጭቋት በቆመችበት ጥሏት ሄዷል። በዚህ የተናደደችው ዊንታ ናቲ ናቲጋ ደውላ፣ ናቲጋ ተገናኝተው እያወሩ ነው ያሉት። ቅዱስም ከደወለላት በኋላ መኪና ላይ እየጠበቃት ነበረ። እሷም ተናዳ ሄዳ ምንድን ነው እሱ የሚለኝ እያለች ነው። ስለ ኪራ ምን አለሽ ብሎ እየጠየቃት ነው። ያለ የሌለውን ትዘባርቃለች። እሱም ቀጥተኛ ምንድን ያለሽ አላት። እሷም በቃ የራስሽን ህይወት ኑሪ ከኔ መከተል አቁሚ እያለ እኔ እኮ ልርዳውን ያልኩት እንጂ ምን አልኩኝ እያለች ነው። እሱም አሀያንቺ እንደውም በቀላሉ ተለያይተሻል ሳይመታሽ መቅረቱም አላት። እሷም ጨራሽ እኔ ላይ እጁን ሊያነሳ ኪራኔ ሊመታኝ አለች። አያንቺ በማለትም እንግዲህ ስለ ኪራ እየሳቀ እየነገራት ነው። ዊንታና በጣም ተናዳለች። አንተ ትቀልዳለት ስቃለ። በል እንግዲህ ቀልድ እና ሳቅን ስጨርስ እናወራለን ብላ በሩን ዘግታ ወጣለች። ቅዱስም እንዴ የራሷን መኪና ጨፍልቃ ጨርሳ መኪና ንኳስ አስቃየቻ ጠረቀስ ብለዚ እያለም እንግዲህ ስትሄድ ተናዳ ሄዳለች። እሷም ሰው ገይቶ በሚያመልጥበት ሰዓት እኔ ለንከባከብህ ባልኩኝ እንደዚህ ላል እንዴ? በማለት ዊታነ በጣም ተናዳለች። እንግዲህ ሊና በሌላ ጎኑ ናቲን እመታለሁ ብላ የሶፋው ጦር ዝግሯ መቷት እግሯ ታስሮ ተቀምጣለች። ጽና ጽጋም ደውላ ያለውን ነገር እያወራቻት ነው። ኧረ በጣም አሞኛ ልኩ ብታይ ኩ በቃ እያለች ያለ የሌለውን ትተበራርቃለች። ስለ ኪራም እየጠቀቻት ነው። ኪራም አንድ ልብስ ሲላይ ምግብ ሲሰጠው፣ ውሃ ሲላይ ቡና ሲሰጠው እያለች የሌለ እያደናበረችውና አንቺን ሊያስታውስ እንዲችል እያረገች እንደሆነ ትነግራታለች ጽናትን በዚህ መሀል እንዴ ምን እያደረግሽ ነው ፅናት? የኪራን ባህሪ ታውቂያለሽ አይደለም? ከተናደደ ምን እንደሚያረጋ አቅም አውጥቶ እንዳይጥልሽ ውጪ በማለትም ትላታለች። ሊናም በዚህ ሰዓት ትደነግጥና ውሆ እውነት ብለሻል፣ እውነት ብለሻል በቃጽ እየደውልሻለሁ ትልና ስልኩን ከዘጋች በኋላ ወይ ጉድ፣ የሰው ትዳር መልሳለሁ ብዬን የመውደቄን ሳላስተካክል የራሴን እንጀራ ገመር ልበጥስ እያለች እየተንትል እያለች ነው። በዚህ መሀል ምግሯ አሟታል። ወይኔ እያለች እየጮኸች ነው። እንግዲህ ሊና አንዳንዴ ነገሮችን ባለማስተዋል ስለምታረግ ነገሮች ሁሉ በራሷ ላይ ተመልሰ ይመጣሉ። ይህ መሰለኝ ናቴን እመታለሁ በከረ ተገለባ ብጬ ብላ ራሷ ላይ ይህንን አደጋ ያደረሰችው። እንግዲህ ኪራ መጠጥ ላይ እንደተሳፈረ ነው፣ መጠጥ እየጠጣ ሞቅ ብሎታል። በዚህ መሀልም ምህሩና ሰኒ እቤት ቁጭ ብለው እያወሩ ሳለ ሰኒ ጋር ምህሩ ጋር ናሆም ይደውልና አማየ መታጣች ይላታል። ምህሩም በጣም ትደነግጥና መሄድ አለብኝ ወደ ቤት ትላታለች። ሰኒም ምን ተፈጠረ ስትላት እናትየው መተው እንዳጡ ትነግራታለች። እጅሽን ታጠቢ፣ ምች እንዳይመታሽ ብላት እጇ ልትታጠብ ገብታለች። ሰኒም እሳቸው አንቺ ስትወጪ የሚመጡት በር ላይ ያስቀምጠዋል እንዴ ትልና አይ፣ አሁን እንኳን አብሬ መሄድ አለብኝ፣ ብቻዋን ከሄደች ይጣላሉ በማለትም ተከትያት በማለት ተነስታለች። እንግዲህ ቅዱስ ወደ ኪራ ጋር ሄዷል። ኪራም ናሆም የት አለ ሲለው ናሆም ምህሩ ጋር ነው ትቻት አልመጣም ብሏል አለው። እሱም ለምን ይዟት አይመጣም ዘና ፈታትል ነበር እያለው እንደተለመደ እየተሳቀ ነው ቅዱስም ምን እየሰራ ነው? ምን እየወክ ነው? በልተነስ ወደ ቤት እንሄድ እያለው ነው። ኪራን በፍጹም ጽናት የሌለችበት ቤት አልሄድም፣ ጽናት ጋር ውሰደኝ፣ እኔ ጽናት ናፍቃኛለች እያለ እያወራ ነው። ቅዱስም በመገረም እየሳቀ ምናልክ ብሎ ቁጭላል። አልሰማህም እንዴ ጽናት የሌለችበት አልሄድም፣ ጽናት ናፍቃኛለች፣ ጽናት ጋር ውሰደኝ እያለው ነው። ቅዱስም በዚህ ማታ መሽቷ ልጎ ሰዓቱን አይተዋል እያለው ነው አማቀው ነገር የለም። ስትፈልግ በፕሌን ስትፈልግ በመኪና ስትፈልግ በመርከብ እንደፈለግ ካርገ ብቻ ጽናት ጋር ወሰደኝ እያለው ነው። ቅዱስም በቃ ሲነጋ እሺ የሚሆነው እናያለን ሲነጋ ሳፍራል አሁን ወደ ቤት እንሄድ ብሎ ሂሳብ ከፍሎ ወደ ቤት ይዞት ሊሄድ ተነስቷል። እንግዲህ ክፍል አርባ ስድስት እንደተመዳዳመጣችሁት ይህን ይመስል ነበረ። እውን ኪራ በመነጋታው ከመጠጡ ሲነቃ ጽናትን አስታውሶ ልሂድ ሊሆን ወይስ በመጠጥ ኃይል ነው ይህን የተናገረው? ጽናትስ ያስበችው ተሳክቶ እውነት ኪራ ወደ እሷ የመሄድ ይሆን ወይስ እስከ መጨረሻው ይረሳት ይሆን? በቀጣይ የምንመለከት ይሆናል። እስካዳመጣችሁን ከልብ እናመሰግናለን። ሰላም ሆኑልን። ኢትዮጵያ ሀገራችን ሰላም ያድርግልን። አሜን።